ሰላም፣ ጤና ይስጥልን። እንዴት ናችሁ? የአብዲ ዩቱብ ቤተሰቦች እንዴት ናችሁ? ዛሬ የምንመለከተው ለወተት ላሞች መኖ ስንሰጥ በደረቁ ነው ወይስ በውሃ ቀላቅለን ነው የምለውን አብረን ለማየት እንሞክራለን። እዚህ ጋር እንደምታዩት ልዩ እየሰጠ ያለው በደረቁ እየሰጠ ነው ያለው። በደረቁ መስጠት ጥቅሙ ምንድን ነው? አንደኛ ጉልበትን አይጠይቅም፣ ጊዜን አይፈጅም፣ ከውሃ ጋር ቀላቅለው በውሃ መሸከም። ሌላው ነገር ደግሞ ሬዱስ ፉድ ስፖይሌጅ ነው፣ የምግብ መመረዝን ወይም መበላሽትን አይኖረውም ይህ ማለት ፈርመንቴሽን ወይ ደግሞ መብላላት አይፈጠርም። ሞልድ ግሮዝ አያደርግም፣ ይሄ የሻጋታ ምልክቶችን የሚያሳይበት ምክንያትም የለውም። ከዚህ አድቫንቴጁ ጥቅሙ ይሄ ነው። ጉዳቱ ደግሞ መጥመኖን በደረቁ መስጠት ጉዳቱ ምንድን ነው? ይሄኛውን መጥመኖ ስርሰት ሳርን አብረን ካልሰጠን፣ ራፌጅን አብረን ካልሰጠን፣ ይሄ አስራማ የተባሉ ምግቦችን አብረን ካልሰጠን ዝቅተኛ የጨጓራ ፒኤች ይከሰታል። ይሄ ማለት ምንድን ነው? አሲዶስስ ሊፈጠር ይችላል። አሲዶስስ ተፈጠረ ማለት ደግሞ ምን ይፈጠራል? የሆድ መነፋት ይፈጠራል። መኖን የመውሰድ መጠን ይፈጠራል። ሌላ ደግሞ የወተት ምርትን ይቀንሳሉ። ገፋ ብሎ ከመጣ ምናልባት ሞትን ሊያስከትል ይችላል። እና ጥንቃቄ ማድረግ ግድ ነው። ሌላው የሆድ መነፋት ይሄ ብሎት የምንለው እሱ ከተፈጠረ ቶሎ መመለስ በጣም ችግር ይሆናል። ስለዚህ ማድረግ ያለብን ምንድን ነው? የምግብ መፈጨትን ውስጡ ላይ እንዳይቀንስ መስጠት ያለብን በቅድመ ሳንሰጥ የኛውን የምጥመኖ ሳንሰጥ ሳርኑ መስጠት ያለብን ሌላው የምጥመኖን በደረቁ መስጠት ዲስአድቫንቴጁ ምንድን ነው? የሎወር ፓላታብሊቲ ነው ያለው። ይህ ማለት ምግቡ ለመበላት በጣም አስቸጋሪ ነው። ይውላችሁ፣ እዚህ ጋር እያያችሁት እንዳለው ታነሳና በልቶ አኝኮ ጨርሶ ወደኋላ ማሳለፍ በጣም ይከብዳቸዋል። ይውላችሁ፣ ይሄ የበሉትን መኖ ራሱ ወደ ውጭ የመበላሸት ለምሳሌ አሁን ይውላችሁ ከገንዳ ውጪ ወደ ውጪ ብዙ ነው የፈሰሰው። ውጪ ላይ ያለው ማለት ነው፣ ይባክናል ማለት ነው። መኖ በዚህ በተወደደ ጊዜ መኖ እንዲህ ከዚህ ጋር እንደምታየው እንደባከነ ውጪ እንዳለው ማለት ነው። እንዲህ ከባከነ እሷ የምታገኘው መጠን በጣም ትንሽ ነው። ዛሬ ደግሞ እኛ ከእሷ የምንጠብቀው የምርት መጠን በጣም አናሳ ይሆናል ማለት ነው። ስለዚህ ስንሰጥ እርጥብ በደረቁ እርጥብ በደረቁ ማለት ማለት ነው ውሃ የምትመነው ጨው እነዚህም ቀላቅለን ፍርፍር ማድረግ ነው። እንድበላላቸው የፓላታቢሊቲ የመበላት አቅም ምቾቱ እንዲጨምርላቸው አድርገን እንድበሉ ማድረግ እንችላለን ማለት ነው። እንደዚህም ናደርግ ከሆነ ግን በደረቁ የምንሰ ከሆነ ዲሃይድሬሽን ይሄ የሆድ ድርቀት ይፈጠራል። የሆድ ድርቀት ከተፈጠረ ደግሞ አሁንም የምንፈልገውን የወተት ምርት እነሱ ላይ እናመርትም ማለት ነው። ይውላቸውን እዚህ ጋር እየበላች ያለችው አንድ ባል ገና እየለቀመች ነው። ይሄ ማለት እሷ ተኝታ የማመንሸት ጊዜን ይፈጅባታል። በጣም ነው ጊዜ የሚፈጅባት። ስለዚህ ከብቶች ደግሞ በልቶ በጊዜ ካልተኙ ለሚቀጥሉ አለባ ይቸግቸግ ከዚህ በፊትም እንዳልኳቸው ላሞች በብዛት ወተትን የሚያመርቱት ስተኙ ነው። ከ24 ሰዓት ውስጥ 14 ሰዓትን በመተኛት ማሳለፍ አለባቸው። በዛ በሚተኙበት ሰዓት ምንድን ነው የሚያደርጉት? ሲያመነዥጉ ወተትን ያመርታሉ። እረፍትን ካላረፉ ሁሌ እንደምለው ማለት ነው፣ ቤቱ መተኛ ቦታው ምርጥ ካልሆነ ለምሳሌ ቤዲንጉ ማለት ነው፣ ቤዲንግ ሲስተሙ መልካም ካልሆነ ተኝቶ ይሄ ወተት ማምረት አይችሉም ማለት ነው። ስለዚህ ሁሌ የወተት ላም ላይ የሚሰሩ ሰዎች በጣም ተጠንቀቁ። በቃ ወደ መኖ ስመለስላችሁ መኖ መስጠት ያለባችሁ እርጥብ በደረጉ ነው። ይሄ ውሃ ሞልታችሁ ውሃ እንድትጠጣላችሁ ውሃም ሞልታችሁ መኖ ስሰራላችሁ ውሃና መኖ ቀላቅላችሁ ውሃን በብዛት የምታደርጉ ሰዎች ለአሚቷ ሳትፈልግ ብዙ ውሃ ትወስዳለች። መኖ ፍለጋ ሄዳ ማለት ነው። አሁንም ብዙ ውሃ በጠጣች ቁጥር ምግቦች ወደ ሰውነቷ መሄድ ይቀሩና መሸራሸሩ ይቀርና፣ በሌላ በኩል በእበት በኩል እንዲወጣ ይደረጋል። ይህ ማለት ምንድን ነው? አሁን እንዳልኳቸው የፈርመንቴሽን ይሄ የመብላላቱ ጨጓራ ውስጥ የሚያብላሉት ማይክሮፍሎራዎች አሉ፣ ምግብን የሚያብላሉ እነሱ መረበሽ ነው። ጨጓራ ላይ በጣም ጥንቃቄ ማድረግ ነው። የዚህ የወተት ላሞች ጨጓራ አንድ ጊዜ ከተበላሸ፣ አንድ ጊዜ ከታመመ ሳምንታትን ይፈጃል መመለስ። ስለዚህ እነሱ ላይ በደንብ ከሰራችው የወተት ምርት ማታመርቱበት ጉዳይ የለም። ሁሌ ሁሌ እንደምለው ቤዲንግ፣ ስፔስ፣ ኤር እነዚህ ሁሉ ይሄ ማለት የአየር ሁኔታ የቤቱ አየር ሁኔታ አየር በደንብ መሸራሸር አለበት። የመተኛ ቦታ መስተካከል አለበት። ቢያንስ ቢያንስ በሰጋቷ መስተካከል አለበት። አሁን እነዚህ የቆሙበት ቦታ ቀጥታ ኮንክሪት ላይ ነው የቆሙት። እውነት ነው ምላቸው። እንዲህ እየቆሙም ግን ሀያ ሁለት ሀያ ስድስት እየሰጡ ነው። ግን መተኛ ቦታቸውን በትክክል ብናስተካከል እስከ አርባ ሊትር የማናገኝበት የለም ማለት ነው፣ ከአንዲት ላም ማለት ነው። ስለዚህ ማድረግ ያለብን ምንድን ነው ትልቁ ጥንቃቄ ይሄኛውን ነው የመተኛ ቦታ የአየሩ የስፔሱ በአንድ ላምና በአንድ ላም መሀል ያለው ቦታ እነዚህ እነዚህ ሁሉ መለየት አለብን እነዚህ እነዚህ ከለየን ወተትን እናመርታለን ማለት ነው አሁን በዚህ በተወደደ መኖ አንድ በተወደደ ላም አሁን የወተት ላሞች ጥሩ የወተት ላም ጥሩ ዝርያ የሆኑት እስከ አራት መቶ ሺህ ብር እየተገዙ ነው አንድ ላም ማለት ነው ስለዚህ በአራት መቶ ሺ የገዛችሁትም ላም እንደ ዋዛ በቀላሉ እንዳታጡ ማድረግ ያለባችሁን ሐኪምን እያማከራችሁ የእንስሳት ሳይንስ ባለሙያዎችን እያናገራችሁ ከባለሙያ ጋር መስራት ነው። ስለዚህ ነገሮችን ካስተካክላችሁ ወደ ምርት የማትገቡበት ምክንያት የለም። ስለሆነ በተለይ በተለይ መኖ ላይ ሁሌ እንደምናገረው ይህኛው ነው። እሷ እየላሰች ያለው ምጥን መኖ ነው። ሳሰጡ በፊት መጀመሪያ ሳር ሰጡ አሰር ሰጡ ካላችሁና ካላችሁ ከተገኘ ሳይዴጅን ብትጠቀሙ መልካም ነው። ሳይዴጅን ከሰጣችሁ አሪፍ ነው። ሳይዴጅን መጀመሪያ ይበሉና እሱን ከበሉ በኋላ ይሄ ምጥን መኖ ነው ከሰጣችሁ ሆዳቸው አይረበሽም፣ ጨጓራ አይረበሽም፣ ፒኤችም ከፍ አይልም። ስለዚህ ይሄ ላችኋለሁ። መልካም የስራ ጊዜ ይሁንላ